እሺ አንቺ፣ ምን ያገባሻል? እንደ እሱ ነው ምን ያገባሻል? ሮማ፣ ሰላም ሰላም። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ከሚገርማችሁ ነገር ወይም ቤተ ክርስቲያን እሄዳለሁ ብያት ነው ከቤት የወጣሁት። የወጣሁበት ምክንያት ደግሞ እኔ ማለት አላውቅም፣ የሰው ወሬ ይሁን እውነት ይሁን አላውቅም። እውነት ልጅቱን ከንበጠኛችበት ነው ትቻት የወጣሁት እና ከቤት ማለት አንዳንዴ በሰው ሕይወት መጨነቅም ከባድ ነው። እውነት ለመናገር ማለት ነው። ምንድን ነው በፊት ታውቃላችሁ፣ ከአረብ ሀገር እንደመጣች አንዲት ሴት ነበረች እና ቤቷ ውስጥ አሁን መልሶ አስገብቷት እዛ እየኖረች ነው። አንድ የምንግባ አባ ሰው ነበረ፣ በአጋጣሚ ጎረቤታሞች ናቸው እና አበልጅም ናቸው እንደዚህ እንደዚህ ተፈጥረዋል፣ መታ እየኖረች ነው ብሎ ደውሎልኝ ነው የመጣሁት። እውነት ለመናገር እኔ ድጋሜ እንደዚህ አይነት ነገር ያደርጋል ብዬ አላስብም። ማለት ሌላ ሴት ሊያመጣ ይችላል፣ ሌላ ነገር ሊከሰት ይችላል እንጂ ምክንያቱም እሱን ካም ቢያደርግ እሷ በጣም ከዛ ሁሉ ነገር በኋላ እንደዛ ይቅርታ ብላ እሷንም ይቅርታ ጠይቃት እንደዛ እኔም ተሳስቼ ነው ስላላወቅኩኝ ነው የገባሁበት እኔም የሰው ሀገር ያየው ሰው ነኝ ብላ ወይኖ ኢቭን ቤቷ ሄዳ እስከ መርዳት እንኳን ደርሳ ነበረና እያንዳንዱን ቪዲዮ አስገባላችኋለሁ፣ ቤተሰብ እውነት ከሆነ ይሄ ነገር ማለት ነው። እና ወደዚህ ስፍራ መጥቻለሁኝ ማለት ነው። እኔ እውነት አያድርገው ብዬ ነው ምለው። ምክንያቱም እነሱ አብረው እንኳን ባይኖሩ አንድ ላይ ባይመለሱ እንኳን ንብረት እኮ መካፈል የሚባል ነገር አለ። እች ልጅ እኮ ተመልሳ ምስት ሆናለች ቤቱ አብራ እየኖረች ነበረ። አለመግባባት ተፈጥሮ ዛሬ ከቤት ብትወጣም ብዙም ያስጠይቃት ነገሮች አሉ ገና። እንዴት ነው የሚባለው? እርሾ እንኳን አልጠፋ የሚባል አባባል ነገር አለና ለእሷም ከምነግራት ብቻዬን እስኪ ያለውን ነገር መጀመሪያ ላጣራ፣ እሷም ከማናደዳት ይሁን ነገሮቹ። የተፈጠረውን ነገር ወይ እውነት ነው ወይ ውሸት ነው። የሰው ወሬም ሊሆን ይችላል። በምን እውነት ካሜራማንን ይዤ እየሮጥኩኝ እመጥቻለሁኝ ማለት ነው። እንደ ቤተሰቦች ያለውን ነገር እውነት ይሁን ውሸት አብረን እናያለን። ስደውልለትም ስልካ አይነሳለኝም። በእርግጥ ቤት ይሆናል ብዬ አስባለሁኝ። ውድ ቤተሰብ እኔ ምን አይነት ነገር እንደሆነ አላውቅም። በበኩል አማመኝ ምክንያቱም እንደዚህ አይነት ነገር እኔ ያጋጥማል አያጋጥምም አይደለም። ግን የእነሱ ሳፋ በጣም በዛ። እውነቴን ነው የምላቸው ውድ ቤተሰቦች ሮማን ነሽ? እንዲ ነሽ አማተብሽ ማለት ነው። ሮማንደ ምንድን ሰሪ ዜ አልገባኝ። ደንግጭ ደንግጠሻል። እያየች ነው። ምን እያደረግች ነው ብዬ ነዋ። ይህ ስራ እየሰራሁ ነው እያስተካከልኩ ነው። ቤት የቱም ቤት ይሁን እየምታየው ግቢ ወደ ቤት ምን ነው ተቀያይረሽ ነው መጣሽው? ዛሬ ደግሞ እንዴት አድርገሽ ነው ያናገርሽኝ? ተቀያይረሽ ነው መጣሽው? ምን ነው? አይ ምን እየሰራሽ ነው ብዬ ነው ማለት እኮ እዚህ ምንድን ነው የምታደርጊው? አልገባኝም። አልሰማሽም እንዴ? ቆየ እኮ። የሆነ ሰይጣን ይዞሻል እንደው፣ በስማን በይ። ሰይጣን የለብኝም። እንዲሁም አንቺ ነሽ ሰይጣን ያለብሽ። ሮማን፣ አይ፣ የእውነትን ነው የምልሽ እኔ። ሮማን አልገባኝም። እውነት ፍቄን ከፍቄ ጋር እየኖረች ነው ምናምን የተባልኩት እውነት ነው ማለት ነው? እኔ ስላላመንኩ ነው የመጣሁት ቤት ድረስ ሮማን፣ ይሄ ህይወት ነው፣ ቀልድ አይደለም። እየቀልድኩ አይደለም። እግዚአብሔር ይመረኝ ነው እያናገርኩሽ ያለው፣ አይደለም አባባል እንደዛ። ያሁሉ ነገር ከተፈጠረ በኋላ እኔ ስራ አላወኩ ነው ብለሽ እንደዛ ካለቀሽ በኋላ ምን የሚሉት ጉዳይ ነው ደግሞ ሳይሆን? አብደሻል። የእውነቴን ነው ምሪ። ነገ ከነገ ወዲያ የቆጭሻል ሮማ። አን ስለ ጥገቡ አደለም አብረሽ ስለምትኖሪ አይገባኝም። እሱ አደለም እያልሻለት። ይሄ ነገር በሕግ የተያዘ ነው። አንቺ አትጠየቅበትም፣ አታፍሪም የእውነት የእውነት አላማ እንኩም ገና ላረጋግጥ ብዬ ነው የመጣሁት። እኔ ተደውሎልኝ ነው የመጣሁት። ማንም ደውልልኝ እሱን ተይው። እኔ ሁልሽ አንቺ እንደምትሳፈች ልትሳፈጥሽ አይደለም። እኔ የሳፋጥ አይመቸኝም። ልንገርሽ አንድ ነገር፣ እንደ ትልቅ ሰው መጠን ጠይቀንሻል። ብዙ ነገር አውርተናል። ብዙ ነገር እኔ ስላላወቅኩ ነው ብለች አልቅሰሻል ኤቭን እሷ

እንዴ ባሎን ምን የሚያውቁት? እኔ ቁሻለሁት እኔኛ ባሎን ምን ማለት ነው? መገናኘታችሁ አይቀርም። አንቺ አታፍሪም እንዴ ትንሹን ካለ አታፍሪም። ከዛ ስቀጥ ደግሞ በፊት ስላላወኩኝ አላልሽም ወይ? ራስሽ አላወቃሽም ወይ? እንደዛ ብለሽ እና ታዲያ ምን ነው የሚያዛዝንሽ? ይሄ የእሱ ብቻ ነው ብለሽ ንብረቱን አይተሽ ገብተሽ ከሆነ ማለት ነው፣ ነገ ጠዋት አፍንጫውን ይዛ ትቀበላለሽ። ዋቂ ሴት ልጅ ሆነሽ በሴት ልጅ ግፍ አትስሪ። የእውነት ነው የምልሽ፣ እኔ ጓደኛዬ ስለሆነች ምናምን አይደለም። ወይዩም እየሰማሽኝ ነው። በቃ እሱ ጊዜ የለበትም። አንቺ ልጅ ግን ክርስትናንሽ አለሽ ነው ኧረ፣ በስመ አብ ወለ አረ ዘለ ሰይጣና ፍልተሽ ከሰይጣን ጋር ጠጪ። እናንተ ሰው አይደላችሁም። አንቺ ዝም በበናትሽን አታውሪ። የት ሄዶ ነው? አንችን አይደለም ፈልጌሽ መጣው ስጀመር ነው። የት ሄዶ ነው

አንቺ ተቸግሪያለሁ እንዴ እንብያ ላይ ስትይ ላግዝሽ፣ አለ ነበር እንደዚህ ያለ ነገር አጣርተሽ፣ በቤተሰብ እንደው ማለት አሁን ያለሽበት ሁኔታ እውነት ለመናገር እኔ አዝኛለሁኝ። እንግዲህ ቤተሰብም እንደምትነግርኝ ከሆነ ምን ብዬ እነሱ ጋር መመለሳለሁ ነው እያልሽ ያለሽውና እኔ እንግዲህ እግዚአብሔር ይርዳሽ። እኛ የምናግዝሽ ነገር ካለ እኔ በበኩሌ አግዝሻለሁኝ፣ ምንም ችግር የለም እና በአንድ ጆሮች ሰምተሻል፣ እንግዲህ ወይ ነው በአንድ አባቷ እየነገረችሽ ነው እና እየሰማሽ ነው። አውቂ አይደለም እያለች ነው በተደጋጋሚና አውቃ ካልሆነች ልጅ እንደ አንቺ ተበዳይ ነች። ስለዚህ የዚህ ናል አትከፊበት ልጅ ፈልጌ ነው አይን ያልከፋም። በርግጥ ግን ያው መጀመሪያ የዛን ስልክ በምደውልበት ጊዜ እንደሳሰማ ቀርታ ነው ወይ በምለው ነው። እስቲ በጣም ያሰ መስማት እኮ ትሰማለሽ ግን እስካለሽ ይሄ ነው በቃ ይሄ ነው ያለው ነገር እስካለሽ ድረስ እንግዲህ አክስ ቴሌጅናት ለማት ነን ድረስ እኮ አንቺም እኮ ነገ ደርስብኛል ብለሽ እኮ ነው ማሰብ ያለብሽ። አሁን አሁን ማንኛውም ሰው ብደውል የእሱ ስልክ ነጥቀሽ አንቺ ማስማት እና ማን ነው ብለሽ አፍጠጠሽ መጠየቅ ትችያለሽ። አይ ሰው እኮ እኔ እኮ አስከፍቼሽ ጎድቼሽ ሊሆን ይችላል፣ ግን እንደዛ ሆነሽ እ ማሰብ ነው ያለብሽ፣ አንቺም ማለት ነው በእኔ ቦታው ሆነሽ ማለት ነው። በቃ አንቺም በጀመራ ስትገናኝ አለኝ እንደዚህ ሌላ ምስት አለኝ ብሎሽ ነው ያገባሽ? አይደለም አይደለም፣ የለኝም ብሎ ስላሳመነሽ ነው። የሴቶችን አንዳንድ ነገር ስታይ አይገባሽም ወይ ብዬሽ ነው። ይሄ ሰው ምንድነው ያለው? ሌላ ሴት አለች ወይ ብልሽ አታስቢ ወይ ለማለት በእርግጥ ከበጀመረው ነበረች። እቺ በቃ ተለያይተን ሁሉ ነገር ጨራርሰን ነው የሄደችው፣ አልፈልግም ብለኝ ነው አለ። እኔ እሱ ፊት እራስዎ ይልሻለሁ ነገር ሻሉ። ችግር የለው እኮ አሁን አንቺ ያለሽበት ሁኔታ ማለት አሁን ያለሽበት ዘመዶችሽ አይደሉም አይደል እና ምንድን ነው እየሰበሰበ እዚህ። አንቺ ግን ማን ያሳደገሽ? ወይኔ አዱኛ ወቅላለች። አንቺ ሴት ልጅ አይደለሽም። አስራ አራት ዓመት ሙሉ የሰው ሀገር አንቺማ፣ አንቺማ ከዚያ አልተፈጠርሽም። አንቺማ ሰው አይደለሽም

ሰው አንቺ በሴት ጉልበት በአንዱ በሰራ እንደሆን እንዲህ ስትይ አታፍሪም? ስንት ዓመትሽ ነው የጻንሽ? እኔም ስደታ ይቻለሁ ስትይ አልነበር? ምን አይነት ባለጌ ነሽ? አላየሽም ግን ነገ ከነገ ወዲያ የምትከፍያትን ዋጋ ፈጣሪ ያሳየኝ። ታያታለች፣ ደግሞ በሰው ሕይወት ተጫወተች። ታያታለች፣ ለማየት ያብቃል። እሷ እንደ አንቺ እኮ ወንድ አላመላለሰችም። እኔ ጋ ነው መታ የተቀመጠች። የእግዚአብሔር ደጅ ነው መሸሸጊያ ያደረገችው። አንቺ ሌባ ስለቸገረች ብቻ ሮጠሽ የሰው ትዳር ስትገቢያለሽ፣ ባል የሰው ባል ከዚህ በለምን

ወይ እህቴ፣ ከዚህ ጋር አትኖርም። ይሄ የማን መጣቢ? ከዚህ ጋር አትኖራትም። አፍንጫውን ይዛ ንብረቷን ትቀበላታለች ሞት ዞራትም፣ ከፊቴ ከፊቴ ወዴ ነው? ዞር ምለው። ሞት ፈልገሽ ፈልገሽ ነው እዚህ የገባሽው።